ጤና ይስጥልኝ። የዩቱብ ቻናል ተከታታዮቻችን ዕለታዊ መረጃዎቻችንን እናደርሳችኋለን። አብራችሁን ቆዩ። ሴት ሰልጣኞች በማንኛውም ሁኔታ ውስጥ በማለፍ ከፍተኛ ደረጃ ላይ መድረስ እንደሚችሉ ተመላከተ። የልዩ ዘመቻዎች እዝ አዛዥ ሌትናንት ጀኔራል ሹማ አብደታ በልዩ ዘመቻዎች እዝ ማሰልጠኛ ማዕከል በስልጠና ላይ የሚገኙትን የአርባ አራተኛ ዙር የኮማንዶና የአራተኛ ዙር የመሠረታዊ ውትድርና ሰልጣኝ ሴት ሰራዊት አባላትን አበረታተዋል። ሌትናንት ጀኔራል ሹማ አብደታ በእዝ ውስጥ ከሠላሳ በላይ የአየር ወለድ ዝላይ በማድረግ የደረት ክንፋት ያላቸውን ደረጃ ያሻሻሉና በተቋሙ ውስጥ እስከ ጀነራል መኮንን የደረሱ ሴት ሰራዊት አባላት መኖሯቸውን ጠቅሰዋል። ሰልጣኞች ሴትነት ሳይገድባቸው ከፍተኛ ደረጃ ላይ መድረስ እንደሚችሉ በመገንዘብ ስልጠናቸውን በአግባቡ እንዲሰለጥኑ ጀነራል መኮንኑ አስገንዝበዋል። የልዩ ዘመቻዎች እዝ ሴቶች እና ማህበራዊ ጉዳይ ቡድን መሪ ኮሎኔል አለምነሽ ታረቀኝ በበኩላቸው ሴቶች እኩል ከወንዶች ማንኛውንም ነገር ማከናወን እንደሚችሉ በመግለጽ ለሰልጣኞች የውትድርና ቆይታቸውንና የህይወት ተሞክሯቸውንም አካፍለዋል። ኮሎኔል አለምነሽ ታረቀኝ በቀጣይም ሰልጣኝ ሴት የሰራዊት አባላቱ ስልጠናቸውን በአግባቡ እንዲሰለጥኑ የእዙ ሴቶች ጉዳይ ድጋፉን አጠናክሮ እንደሚቀጥል ገልጸው በእዙ ውስጥ ያሉ ነባር ሴት ከሰራዊት አባላት ጋር ልምድና ተሞክሮ ልውውጥ እንደሚደረግም ተናግረዋል። የደቡብ ዕዝ ኮር በምዕራብ ጉጂ ዞን ምልሻዎችን አሰልጥኖ አስመረቀ። በምዕራብ ጉጂ ዞን ድጉዳዳዋ ወረዳ በተካሄደው የምልሻ ምርቃት ላይ የተገኙት የምዕራብ ጉጂ ዞን ዋና አስተዳዳሪ አቶ አዶላ ሂርጳይ ኮሩ የጸጥታ ኃይሎችን ለማጠናከርና ለቀጠናው ሰላም መረጋጋት ያበረከተው አስተዋጽኦ ከፍተኛ መሆኑን ተናግረዋል። ዋና አስተዳዳሪው ህዝባችን ከቦታ ቦታ ተንቀሳቅሶ እንደ ልቡ እንዲሰራ እንዲሁም የመንግስት ተቋማ። የለተለት የዕለት ተዕለት ስራቸውን በተረጋጋ ሰላምና ደህንነት እንዲያከናውኑ የኮሩ ሚና በቃላት የሚገለጽ አይደለም ሲሉም አክለዋል። መከላከያ ሰራዊቱ በከፈለው መስዋዕትነት የተገኘውን ሰላም በማረጋገጥ የተጀመረውን የማንሰራራት ጉዞ እናስቀጥላለን ያሉት አቶ አዶላ በዞኑ ህዝብና መስተዳድር ስም ለኮሩ የምስጋና ሰርቲፊኬትም አበርክተዋል። የኮሩ ምክትል አዛዥ ለኦፕሬሽናል ኮሎኔል አባዲ ሎን የተሰጠው እውቅና ለቀጣይ ተልዕኮ የሚያበረታታ መሆኑን ገልጸዋል። በቀጠናው የሚገኘውን የሽነ ርዝራዥን ከዞኑ ጠራርጎ ለማጥፋት በቁርጠኝነት የተሠራ መሆኑን ያረጋገጡት ኮሎኔል አባዲሉን የዞኑ ማህበረሰብ ለሰራዊቱ የሚያደርገውን ሁለንተናዊ ድጋፍ አጠናክሮ መቀጠል አለበትም ብለዋል። እዙ ልዩ እገዛ ለሚሹ ተማሪዎች የትምህርት ቁሳቁስ ድጋፍ አደረገ። የምዕራብ እዝ ስታፍ አባላት የምስራቅ ወለጋ ዞን መቀመጫ በሆነችው ነቀምት ከተማ ልዩ ድጋፍ ለሚሹ ተማሪዎች የመማሪያ ቁሳቁስ ድጋፍ አድርገዋል። በመድረኩ የነቀምት ከተማ አፈ ጉባኤ ወይዘሮ መሰረት ታደሰ ሰራዊታችን የሀገራችንን ሉዓላዊነት የሚያስከብርና ለዜጎች አንድነት መብት የሚታገል የህዝብ ልጅ መሆኑን ጠቁመው በማንኛውም ጊዜ ለህብረተሰቡ በሚያደርገው ያደርገው ድጋፍ ሊመሰገን ይገባልም ብለዋል። ምራብ እዝ ከተሰጠው ሀገራዊ ተልዕኮ በተጨማሪ በተለያዩ ጊዜያት ልዩ ድጋፍ ለሚሹ ተማሪዎች ድጋፍ የሚያደርግ እዝ መሆኑን አንስተው ለተደረገው ድጋፍ በነቀምት ከተማ አስተዳደርና ነዋሪዎች ስም ምስጋናም አቅርበዋል። የምራብ እዝ ሰራዊት ስነ ልቦና ግንባታ ዳይሬክቶሬት ዳይሬክተር ተወካይ ሌተናል ኮሎኔል ዘመኑ አበራ በበኩላቸው እዙ በተሰማራበት የግዳጅ ቀጠና ሁሉ ከሚፈጽመው ዳጅ በተጨማሪ የበጎ አድራጎት ስራዎች ላይም በንቃት እየተሳተፈ እንደሚገኝ ገልጸዋል። በነቀምት ከተማ ልዩ ድጋፍ ለሚሹ ተማሪዎች የተደረገው የመማሪያ ቁሳቁስ በገንዘብ ሲታመን ከ60 ሺህ ብር በላይ የሚገመት መሆኑን የጠቀሱት ሌተና ኮሎኔል ዘመኑ አበራ ይህን መሰል ድጋፍ አይነት ቀጣዩም ተጠናክሮ እንደሚቀጥል አረጋግጠዋል። የዩቱብ ቻናል ተከታታዮቻችን ዕለታዊ መረጃዎቻችን እኝን ይመስሉ ነበር። ቻናላችንን ሳብስክራይብ ላይክና ሼር በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። በያላችሁበት ጤና ይስጥልኝ።